በየቀኑ ከ150,000 በላይ ሰዎች ይሞታሉ። ይህ በየሰዓቱ ከ6000 በላይ ሰዎች በየደቂቃው ከ100 በላይ ሰዎች እና በየሰከንዱ ደግሞ ሁለት ሰዎች ገደማ ማለት ነው። ይህ ማለት ይህን ቪዲዮ መመልከት ከጀመሩበት ጊዜ ጀምሮ ወደ 20 የሚሆኑ ሰዎች ቀድሞውኑ ሙተዋል። ከእነዚህ ሰዎች እያንዳንዶቹ በመኪና ተመትተዋል። ሌሎቹ ከገደል ወድቀዋል። ሌሎቹ የልብ ድካም ደርሶባቸው ሊሆን ይችላል። ሌሎቹ ደግሞ በተፈጥሮ ምክንያት በቀላሉ አልፎ ይሆናል። ሞት በምድር ላይ ያሉ ሁሉም ህይወት ያላቸው ነገሮች በጋራ ያላቸው አንድ ብቸኛ ነገር ነው እና ሞት የቆዳውን ቀለም ወይም ፖለቲካ እምነትዎን ወይም የተወለዱበትን ቦታ ወይም ያለዎትን የገንዘብ መጠን አይመርጥም። ማንም ሰው ሁላችንም ከተወለድንበት ጊዜ ጀምሮ በምንባረክበት ህይወት በተባለው በማይድን በሽታ ሊያመልጥ አይችልም። እናም የሚገርመው ነገር ሁላችንም ይህን ምክንያታዊ በሆነ መንገድ ብናውቅም ጥቂቶቻችን ብቻ ነን ይህን በእውነት በውስጣችን የተቀበል ነው። ከእናንተ ስንቶቻችሁ ነው በእውነት ዓይኖቻችሁን ጨፍናችሁ ባዶ ክፍል ውስጥ የተቀመጣችሁት እና የቀብር ሥነ ሥርዓታችሁ ምን እንደሚመስል በእውነት የገመታችሁት? ለምሳሌ በቀብር ሥነ ሥርዓታችሁ ላይ ማን ሊገኝ ይችላል? የንጹሕ ግዴታና ጨዋ ስሜት ኖሯችሁ የሚገኙት እነማን ናቸው? እና እውነትም መገኘት ስለፈለጉ የሚገኙት ስነማን ናቸው? ሰዎች ስለ እርሶ ምን ይላሉ? ምን ያስተውላሉ? እና እንግዳ ነገር ነው። ምክንያቱም ሁላችንም ሕይወት የሚባለው ይህ የመጨረሻ በሽታ ስላለብን እርስ በእርሳችን የበለጠ ሩህሩህ እና አፍቃሮች እንሆናለን ብለው ያስባሉ። ማለትህ ይህ የሕይወት በሽታ በእውነት ሁሉንም የሰው ልጅ ዘንድ የጋራ የሆነው አንድ ነገር ምክንያቱም አሁን ካለው ከመቶ ሃያ ዓመታት በኋላ በምድር ላይ ያለ እያንዳንዱ የሰው ልጅ ይሞታል። እና አዲስ የሰው ስብስብ በሕይወት ይኖራል። ከዚያም ከዚያ በኋላ የሌላ መቶ ሃያ ዓመት ውስጥ ሌላ አዲስ የሰው ስብስብ በሕይወት ይኖራል እና ይህ የሕይወት ዑደት ነው። ዝም ብሎ ይቀጥላል፣ ይቀጥላል፣ ይቀጥላል እናም ስለ ሕይወት በዚህ መንገድ ማሰብ ስትጀምሩ እዚህ ምድር ላይ ያለን ጊዜ በእውነት ምን ያህል አጭር እንደሆነ መገንዘብ ትጀምራላችሁ? እናም ሁላችንም እንደ አንድ ሆነን በዚህ ጉዞ ላይ እንዳለን መገንዘብ ትጀምራላችሁ። እንዲሁም አብዛኛው ሰዎች እርስ በርሳቸው የሚጓጉበት መንገድ እንዲጠይቁ ያደርጋችኋል። ለምሳሌ ለምንድን ነው ብዙ ሰዎች እርስ በርሳቸው የሚናደዱት? ወይስ ሰዎች እርስ በርሳቸው የሚከራከሩት ለምንድን ነው? ሰዎች አካላዊ ጉዳት የሚያደርሱት ለምንድን ነው? ለምንድን ነው በልጆቻቸው ላይ የሚጮሁ ወይም እንዲያውም የሚደበደቡ ብዙ ወላጆች አሉ? ለምንድን ነው እርስ በርሳቸው የማይዋደዱት ተብለው የሚገመቱ ብዙ የትዳር ጓደኛሞች ሁል ጊዜ የሚጣሉት? ለምንድን ነው ከዓመታት በፊት በሆነ አለመግባባት የተነሳ እስከ ዛሬ ድረስ የማይነጋገሩ ወንድሞችና እህቶች አሉን? ለምንድን ነው የቅርብ ጓደኛሞች ለምንድን ነው ከጀርባ ሆነው ስለ እርስ በርሳቸው መጥፎ የሚያወሩት? የሰው ልጆች እንደዚህ የሚሰሩት ለምንድን ነው? የዚህ አንዱ ክፍል የእውነት የህይወት ትርጉም ምን እንደሆነ ለማሰብ ባለመቀመጣችን ይመስለኛል። እንዲሁም አብዛኛው ሰዎች ለዘላለም እንደዚህ እንደማይኖሩ ከሚለው ሀቅ ጋር በእውነት አለመስማማታቸው ይመስለኛል። እናም እውነቱን ለመነጋገር የህይወትን እውነተኛ ትርጉም አውቃለሁ ብዬ አልናገርም። እሺ፣ ይህ የሰው አንጎላችን ሙሉ በሙሉ ምክንያታውነት ሊረዳው የማይችለው ነገር ይመስለኛል። ውሻ ወይም ድመት ወይም ሌላ ነገር ቢሆን ንቃተ ሕሊናን ለማስረዳት እንደመሞከር አይነት ነው። ሊረዱት አይችሉም። ሆኖም የሚለው ነገር ቢኖር ሁሉም ሰው ማወቅ ያለበት አንዳንድ ነገሮች አሉ ብዬ አስባለሁ። እናም ስለ ህይወት ትርጉም ያለውን ርዕሰ ጉዳይ ለመረዳት የመጀመሪያው እርምጃ ራሳችንን ከአራቱ የዩኒቨርስ እውነቶች ጋር ማስተካከል እና የመጀመሪያው እውነት የምክንያት እና ውጤት እውነት ነው። ይህ ማለት የሚያደርጉት ወይም የሚናገሩት እያንዳንዱ ነገር በዙሪያው ባለው ዓለምና በእርስዎ ላይ አንድ አይነት ተጽዕኖ አለው ማለት ነው። ለምሳሌ ከበርካታ ዓመታት በፊት ቆጣውን አጥተው በህይወቱ ውስጥ የሚወዱት ሰው ላይ በጣም ተናደዱ እንበል ይህ ቤተሰብ ወይም ጓደኛ ወይም እንዲያውም ያ በጎዳና ላይ ያለ እንግዳ ሰው ሊሆን ይችላል። ቁጣውን ያጡበትና ያ አንድ ክስተት እስከ ዛሬ ድረስ በዚያ ሰው ላይ ዘላቂ ተጽዕኖ ይኖረዋል። አሁን ይህን ስንል ግዙፍ ተጽዕኖ መሆን የለበትም። በጣም ቀላልና ትንሽ ተጽዕኖ ሊሆን ይችላል እና በንዑስ ሕሊናችን ውስጥ በጣም ጥልቅ ሊሆን ይችላል። ውጭ ላይ በግልጽ የማይታይ ነገር ግን ስህተት አይሱ። ውጤቱ አለ እና ሁል ጊዜም ይኖራል። እና ያንን ለመቀበልስ ማድረግ የሚችሉ ምንም ነገር የለም። እናም አብዛኛው ሰው ይህንን መስማት የሚጠሉት በቅጽበት እስካሁን ላደረጉት ነገር ሁሉ ተጠያቂ ስለሚያደርጋቸው ነው። እና ተጠያቂ መሆን አብዛኛው የሰው ልጆች የሚጠሉት ነገር ነው። አሁን ግልጽ ለማድረግ ሁላችንም ያለፈውን መለስ ብለን እንድናስብ እና ራሳችን እንድንሰማ እያልኩ አይደለም። ነገር ግን ትርጉሙ ወደፊት በሚኖረው መንገድ የሚናገሯቸውን ነገሮችና በዚህ ዓለም ውስጥ የሚያደርጓቸውን ነገሮች በጥንቃቄ ማሰብ አለቦት ማለት ነው። እና በተሳሳተ መንገድ እንደተንቀሳቀሱ ወይም በአንድ ሰው ላይ በጣም እንደተናደዱ ከተሰማዎት፣ ሁልጊዜ ያንን ሰው ይቅርታ መጠየቅ ይችላሉ ምክንያቱም ይቅርታ ለማለት በፍጹም አድረፈደምና እና የዩኒቨርስ ሁለተኛ እውነት የለውጥ እውነት ነው። ይህ ማለት እዚህ ምድር ላይ ያለው እያንዳንዱ ነገር ጊዜያዊ ነው ማለት ነው። እንደ ሰውነታችን፣ አእምሯችን፣ ግንኙነታችን እንዲያውም አእምሯችን አሁን እየተመለከቱት ያለውን ቪዲዮ እንኳ ይህ ቪዲዮ ምናልባት አንድ ቀን ይጠፋል፣ ምክንያቱም ፀሐይ ልትፈነዳ ትችላለች፣ እና ሁሉም ነገር በሰከንድ ውስጥ ይጠፋል እና የሚገርመው ይህ በእውነት ጥሩ ነገር ነው። እና መጥፎ ወይም አሳዛኝ ስሜት ሊያስከተል ቦ አይገባም። ምክንያቱም ይህ ሊያደርጎት የሚገባው ነገር ቢኖር እዚህ ምድር ላይ ያለውትን እያንዳንዱን ጊዜ በእውነት እንዴት እንድትወዱትና እንድትጠብቁት ያደርጎታል። እና ግልጽ ለማድረግ እነዚህ ትላልቅ ጊዜ ልዩ ጊዜያት መሆን ያለባቸው እንደ አንድ ጊዜ በጣም ሳቆትና እንባ ከአይኖት የወደቀበት ጊዜ ሊሆን ይችላል። ወይም ምናልባት ያ ጊዜ ሊሆን ይችላል ብቻውን የተቀመጡበትና የፀሐይን መጥለቅ በዝምታ ይመለከቱ የነበረበት። ምክንያቱም በዚህ ሕይወት ውስጥ እውነት ያለን ሁል ጊዜ በአሁኑ ጊዜ ነው። እና ሶስተኛው እውነት የመሰቃየትና መጠባበቅ እውነት ነው። አንድ ነገር ወይም አንድ ሰው ጋር ስንጣበቅ በመሰረቱ ደስተኛ ላለመሆን ከእርስዎ ጋር ወል እየገቡ ነው። ምክንያቱም አሁን እንደተወያየ ነው በዚህ ምድር ላይ ያለው ምንም ነገር ቋሚ አይደለም። ይህ ማለት ያንን የሚወዱትን ሰው መጨረሻ ያጣሉ፣ ወይም ያንን ሰዓት ወይም ያንን መኪና ወይም ያንን የቤተሰብ አባል በመጨረሻ ያጣሉ። የራሱ አካል እንኳ ያጣሉ። እናም አራተኛው እውነት ሁላችንም አንድ ቀን መሞታችን ነው። እናም ይህ የሞት እውነት ብዙን ጊዜ አብዛኛውን ሰዎች ለመቀበል በጣም ከባድ ይሆናል፣ ምክንያቱም ብዙን ጊዜ ሰዎች በጣም እንዲያዝኑ ያደርጋቸዋል። ነገር ግን ሞት ይህ አስከፊ መጥፎ ነገር ወይም አሳዛኝ ነገር መሆን የለበትም፣ ምክንያቱም ሞት ከሌለ ከጓደኞቻችን ወይም ከቤተሰቦቻችን ጋር የምናሳልፈው ጊዜያት በእውነት ያንን ያህል ልዩ ወይም ጥልቅ አይሆኑም። ሞት ከሌለ ሁሉም ነገር መጨረሻ አሰልቺ ልምም ወይም ግራጫ ይሆናል እና እርስ በርስ ያለን ጊዜ በእውነት ለመዋደድና ለመንከባከብ ምንም አይነት ማበረታቻ አይኖርም ለመንከባከብ ምንም አይነት ማበረታቻቻ አይኖርም። በእውነት በጥልቀት ለመሳቅ ወይም በጥልቅ ለመውደድ ወይም እንዲያውም ለአሁኑ ጊዜ ትኩረት ለመስጠት ምንም አይነት ማበረታቻቻም አይኖርም። እናም እነዚህ ነገሮች ናቸው ህይወትን በእውነት ሀብታም እና ለመኖር የሚያስችል የሚያደርጉት። ከዚህ በተጨማሪ ሞት ሁላችንም በእውነት የሚያገናኘን ከነገሮች አንዱ ነው ምክንያቱም እርስዎ እና እዚህ ምድር ላይ ያሉ ሰባት ቢሊዮን ሰዎች በእውነት በአንድ ቡድን ውስጥ እንዳሉ ሙሉ በሙሉ እንዲገነዘቡ ያደርጋል። ምክንያቱም ይህ የኛ ጊዜ ነው፣ ይህ የኛ ጊዜ ነው፣ ህይወትን እንደ አንድ ሆነን በእውነት ሙሉ በሙሉ ለመኖር። ስለዚህ በሚቀጥለው ጊዜ ያንን የሚወዱትን ሰው ላይ መጮ ወይም በትራፊክ ውስጥ መንገድ የዘጋቦትን ሰው ላይ መጮ ወይም ባለፈው ጊዜ በበደሎት ሰው ላይ ለመበቀል ፍላጎት ቢሰማዎት ራስዎን፣ የቡድኑ ጓደኛዎን በንቃት እየጎዱ መሆኑን ያስታውሱ። እያንዳንዱ ጊዜ ይቁጠር። በጥልቅ ይውደዱ፣ በጥልቅ ይሳቁ እና ለአሁኑ ጊዜ ትኩረት ይስጡ፣ ምክንያቱም በመጨረሻ በህይወት ውስጥ የእውነት ያለን ነገር ሁሉ የአሁኑ ጊዜ ነው። ስለዚህ እንዲባክን አይፍቀዱለት። ስለ ህይወትና ተነሳሽነት የበለጠ ማወቅ ከፈለጉ አሁን በዚህ ገጽ ላይ በኦንቲዩብ ላይ ያለውን ቪዲዮ ይጫኑት። እንዲሁም ቃል እገባለሁ የተለያዩ ቆንጆ ነገሮችን ለመስራት ስለተመለከቱኝ ስላዳመጡኝ አመሰግናለሁ እና ሁላችን በቅርቡ እንደምንገናኝ ተስፋ አድርጋለሁ። ቻው።